አሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ በዛሬው ቪዲዮችን አስሓቡ ሰብት በመባል የሚታወቁት ግለሰቦች አላህን ሱብሓነሁ ወተዓላ በመቃረናቸው በዱንያ ላይ በምን አይነት ሁኔታ እንዳጠፋቸው የምንመለከት ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ቪዲዮን ላይክ እንዲሁም ደግሞ ሼር በማድረግ ይጀምሩ። ቤተሰብ ካልሆኑ ደግሞ ሰብስክራይብ ማድረጋችንም እንዳትረሱ።

ከሰኞ እስከ ጁምዓ ወደ ወንዝ ወርደው ሲያጠምዱ ቅዳሜ ቀን ግን አያጠምዱም ነበር። ምክንያቱም አላህ ሱብሓነሁ ወተዓላ ተዓላ ሐራም አድርጎባቸዋል። ቅዳሜ ቀን ካለፈ በኋላ እሁድን እንደገና ለማጥመድ ወደ ወንዝ ይወርዳሉ። እንደዚህ እያሉ ኑሯቸውን ይገፋሉ። በዚህ ሁኔታ ላይም እየቀጠሉ ሳለ አላህ ሱብሓነሁ ወተዓላ እነዚህን ሰዎች ሊፈትናቸው ፈለገ። እንደሚታወቀው አሳ የአላህ ፍጥረት ነው። አላህ ስብሓንሁ ወተዓላ ከሰኞ እስከ ጁምዓ ሚያጠምዱት ዓሣ አናሳ እንዲሆን አደረገ። ማጥመድ በማይፈቀድላቸው በቅዳሜ ቀን ግን ዓሣዎቹ እንዲበዙ አደረገ። ሐታ ቅዳሜ ቅዳሜ ዓሣዎቹ ከመብዛታቸው የመጣ በእጃቸው መያዝ እስኪመቻቸው ድረስ ዓሣዎቹ ራሳቸው ወንዝ ዳር ይመጡ ነበር። ነገር ግን አላህ የከለከለበት ቀን ስለሆነ አይወስዱትም ነበር። ከነሱም መካከል አንድ የበኑ ኢስራኤል ሰው ነበር። ይህም ሰው ከሰኞ እስከ ጁምዓ ዓሣዎቹ አናሳ ሆነው ቅዳሜ ቀን ይበዛሉ፣ አላህ ሱብሓነሁ ወተዓላ ቅዳሜን ቀን ሐራም ካደረገብን ለምን ዘዴን አልጠቀምን? አለና ጁምዓ ቀን ከዐስር በኋላ ፀሐይ ከመግባቷ በፊት ወጥመዱን ወንዝ ላይ ይለቀዋል። ከዛም ወጥመዱን ሳያነሳው ቅዳሜ ቀንም ሙሉ ወጥመዱ ውሃ ላይ እንዲውል ያደርገዋል። ከዛም እሁድ ጠዋት ላይ ፀሐይ እንደወጣ ወጥመዱን ለማንሳት ያስባል። በራሱ አስተሳሰብ እኔ ያጠመድኩት ቅዳሜን ቀን ሳይሆን ጁምዓን ነው፣ ስለዚህ አላህ አይቁጠኝም ብሎ አሰበ። ይህንንም ሐሳቡን ተግባር ላይ ያውለዋል። ጁምዓ ቀን ከሰዓት ላይ ሰዎች ሳያዩት ወጥመዱን ወንዝ ላይ ይለቀዋል። ቅዳሜን ቀንም ሙሉ እዛው ካሳለፈ በኋላ ወጥመዱ እሁድ ጠዋት ማንም ሳያየው አሳዎቹን ለቅሞ ወደ ቤቱ ይሄዳል። በድብቅ ቅዳሜ ቀን ያጠመዳቸውን አሳ ቤቱ ቁጭ ብሎ ይበላቸዋል። ነገር ግን ሽታው ጎረቤቶቹን ያውዳቸዋል። ይሄ ሰው አሳ ከየት አምጥቶ ነው እንጠይቀው፣ ብለው በማሰብ የቤቱን በር ያንኳኳሉ። ይህም ሰውዬ ያደረገውን ዘዴ ለእነሱ ያጫውታቸዋል። ሰዎቹም አላህ ስብሐነሁ ወተዓላ እንዲህ በማድረጉ ምንም አይነት ቅጣት እንዳልቀጣው ሲያውቁ እነሱም የሱን ተግባርና ዘዴ ለመጠቀም አሰቡ። ሰዎቹም ጁማዓ ከሰዓት ወደ ወንዝ ወርዱና ወጥመዳቸውን ውሃ ላይ ይለቁታል። ከዛም እሁድ ጠዋት ቅዳሜ አጥምዶ ያዘጋጀላቸውን አሳ መልቀም ይጀምራሉ። የአላህን ክልከላ በግልጽ መዳፈር ጀመሩ።

የአላህን ድንበር አትዳፈሩ እያሉ የመክሯቸውና የአላህን ቅጣት የሚያስፈራሯቸው የነበሩ ሙዕሚን ሰዎች ናቸው። ሦስተኞቹ ጀምዐዎች ደግሞ ብቸኞች ናቸው። ከነሱ ሦስተኞቹ ደግሞ ብቸኞች ነበሩ፣ ወደ አላህ ከሚጣሩትና ከመጥፎ የሚከለክሉት ጋር ሚሆናሉ። የአላህን ክልከላ ተዳፍረው

የቅያማ ቀን አላህ ሱብሓንሁ ወተዓላ እኒህ ሕዝቦች ወንጀል ላይ ሲወድቁ ለምን ዝም አላችሁ? ለምን አልከለከላችኋቸውም? ሲለን ዑድርን ለማቅረብ እንዲመቸን ነው፣ ወይም የአላህን ቅጣት ፈርተው ወደ አላህ ከተመለሱ ብለን ነው ብለው መለሱላቸው። ወደ አላህ የሚጣሩትና ከመጥፎ የሚከለክሉት ሰዎች ፈሩ። የአላህ ቅጣት እነሱንም እንዳያካባቸው ፈሩ። ስለዚህም እንዲህ ብለው ወሰኑ የአላህን ቅጣት ተዳፍረው አላህ የከለከላቸውን ሥራ የሚሰሩትን ሰዎች ወደኛ እናስጠጋቸው። ከኛ ጋር አይበሉም፣ ከኛ ጋር አይጠጡም፣ ከኛ ጋር አይኖሩም፣ ሙሉ ለሙሉ ከኛ መለየት አለባቸው። የአላህ ቅጣት እነሱ ጋር ሲመጣ እኛንም እንዳይነካን እንፈራለን አሉ። ሚኖሩ የነበረው በትልቅ ሒስን ወይም ግድብ ውስጥ ስለነበር በእነሱና በነዛ ጀማዓ መካከል ልዩነት እንዲኖር ፈለጉ።

ስለዚህ በተቻለን መጠን ወንጀል ሲሰራ ወይ መከልከል አለብን ወይ ከዛ ቦታ ማምለጥ አለብን። እኒህም ሰዎች እኒህ ሙእሚን ሰዎች ያደረጉትም እንደዛው ነው። በመሃከላቸው ግድብን ሰሩ። ከነሱ ጋር በምንም አይነት ሁኔታ ላይገናኙ ማለት ነው። በአላህም ፍቃድ ግድባቸውንም ሰርተው ጨረሱ። ሁለቱም ጀማዓ ለየ ብቻቸው ይኖራሉ። በቀጣዩ ቀንም እኒህ ሙእሚን ሰዎች አላህ በፈቀደላቸው ቀን ላይ አሳቸውን ለማጥመድ ወደ ወንዝ ሲወርዱ ሁለተኞቹ ጀማዓዎች ወይም አላህን የተቃረኑት ወደ ወንዝ አልመጡም ነበር። ሰዓቱ ረፍዶ ሳለ እንዴት እስካሁን ድረስ አሳን ለማጥመድ አልወጡም? ምን ሆነው ነው? ምናልባት ተኝተው ይሆናል፣ ስለዚህ እንቀስቀሳቸው ብለው ይወስናሉ። ከዛም ወደ እነሱ ግድብ ጋር ሄደው በሩን ማንኳኳት ጀመሩ። ነገር ግን ያንኳኳሉ ያንኳኳሉ፣ በሩ አይከፈትም። እኒህ ሰዎች ምን ሆነው ነው አሉና፣ ከነሱ መካከል አንዱ በግድቡ ከላይ ወጥቶ በነሱ በኩል አልፎ በሩን ይከፍትላቸዋል። እኒህም ደጋግ ሰዎች እኒህ ሰዎች ምን ሆነው ነው ብለው ወደ ውስጥ መግባት ጀመሩ። ነገር ግን ወደ ውስጥ ሲገቡ ያዩትን ነገር ማመን አቃታቸው። ኢና ሊላሂ ወኢና ኢለይህ ራጅዑን። ያ ግድብ ሁሉ በዝንጀሮ ተሞልቶ ነበር። አንድ እንኳን ሰው አልነበረም። በሌላ አንቀጹ ላይ አላ ስብሓነሁ ወተዓላ ወጀዓለ ሚንሁም አልቅረደተ ወልኸናዚር፣ ከነሱ መካከል ደግሞ አሳማይ አደረገውም ነበር። ዑለሞች ምናሉ ዝንጀሮ የነበሩት ወጣቶቹ ሲሆን አሳማ ያደረጋቸው ደግሞ አዛውንቶቹ ነበር። ሓታ አዛውንቶቹም አላህን አምጸውት ነበር ማለት ነው። ሱብሓናላህ እኒህ የአላህን ክልከላ ተዳፍረው ወደ ዝንጀሮ የተቀየሩት ሰዎች የመክሯቸው ወደ ነበሩ ወደ ወንድሞቻቸው ወደ ሙእሚኖቹ ጋር ይሄዱ ነበር ወይም ደግሞ ዝምድና ወዳለው ወደ አንድ ወንድሙ ጋር ይሄዳል። ሙእሚኑ የመጣው ዝንጀሮ ማን እንደሆነ ለይቶ አያውቀውም። ነገር ግን ወደ ዝንጀሮ የተቀየረው ግን ወንድሙን ያውቀዋል። ሄዶ ያሸተዋል፣ ያለቅሳል። ነገር ግን ማውራትን አይችልም። አማኝ የነበረውም ወንድሙ ከዚህ መጥፎ ተግባራችሁ እንድትቆጠቡ አልነገርናችሁም ነበርን? የአላህ ቅጣቱ ቅርብ ነው አላላችሁም ነበርን? ይሏቸዋል እኒህም ወደ ሰው የተቀየሩት ዝንጀሮች እያለቀሱ ማውራትን ስለማይችሉ አንገታቸውን ብቻ ይወዘውዛሉ። በዚህ ሁኔታ አላህ ሱብሐነሁ ወተዓላ የሱን ክልከላ በመዳፈራቸው ወደ ዝንጀሮ ቀየራቸው። ዱንያቸውም አኺራቸውም አስጠላ። አላህ ሱብሐነሁ ወተዓላ ከእንደዚህ አይነቱ ቅጣት ይጠብቀን፣ ወንጀሉንም ከሚዳፈሩት ያድርገን። በጥሩ ስራቸው ተብቃቅተው ጥሩ ስራቸውን ጨምረው ጀነትን ከሚገቡ ያድርገን። የዛሬው ታሪካችን ይህንን ይመስል ነበር። በታሪኩ ትልቅ እውቀትን እንደቀሰምን ተስፋ አድርጋለሁ። ቪዲዮውን ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላህ።